የሰሜን ሸዋ ሀገረ ስብከት በርካታ አድባራትና ገዳማት የሚገኙበት ሀገረ ስብከት ነው። ከነዚህ አድባራት መካከል አንዱ ደግሞ ብዙ አልተነገረለትም የተባለው የደብረ ምሕረት መድኃኔዓለም ቤተ ክርስቲያን ይጠቀሳል። በደብሩ ግንባታው ከተጀመረ ረጅም ዓመታትን ያስቆጠረውን ሕንጻ ቤተ ክርስቲያን ለማጠናቀቅ በቦሌ ደብረ ሳሌም መድኃኔዓለም ቤተ ክርስቲያን በተዘጋጀ ገቢ ማሰባሰቢያ መርሐ ግብር ላይ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ ና የሀገረ ስብከቱ ዋና ስራ አስኪያጅ መጋቤ ሐዲስ ቀሲስ ነቃ ጥበብ አባቡ የሀገረ ስብከቱ የተለያዩ የስራ ኃላፊዎች ና ጥሪ የተደረገላቸው እንግዶች ተገኝተዋል። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ አባታዊ መልእክት አስተላልፈዋል። እና ይህንን ህንፃውን ለመስራት ተሳትፎ ያደረጋችሁ አባቶችና ወንድሞች እህቶችና፣ እናቶች ሁላችሁም፣ የሚዲያም አካላት ሁሉም ማድረግ የሚቻለው አምላካችን ሁላችንንም በፍቅሩ ስቦ በረሌቱ ጠቁፎ ወደዚህ ለስራ ደረሰ ምስጋና ለሱ ይሆን። እንደምን አላችሁ? እንደምን አላችሁ? አዎ እግዚአብሔር አምላካችን እንግዲህ በተለያየ መልኩ እንደዚህ ጉባኤ እያዘጋጀ ማለት ነው የእኛን ህይወት ጎበኛል የእኛን ህይወት ያያል። የተቀደሰና ያበቃናል ይባርከናል፣ ይቀድሰናል። የተዛባ ኑሯችንን ያስተካክላል፣ የባዘነው ይመልሳል። አምላካችን ምክንያት ግን አለው እና ይሄ አሁን ደግሞ ያለንበት ራሳችን ነው። ኑ እግዚአብሔር ቤት እንስራ ነው የሚለው ግን እኛ እንሰራ ነው እኛ እራሳችን እንሰራ ነው እግዚአብሔር ቤቶች እኛ ነን፣ ማህደሩ እኛ ነን። ቤቶቹ ማለት ነው። እኛ እንሰራ ነው። እግዚአብሔር በሰራን ቁጥር እኛ ራሳችን እየተሰራን ያለ ነው ማለት ነው። ሕንፃውን ነው የምናየው፣ እኛ ደግሞ ሕንፃ እግዚአብሔር ነን፣ ሕንፃ መድኃኔዓለም ነን ማለት ነው። እና ሕንፃውን እንሰራለን እያሉ ስንንቀሳቀስ በራሳችን እየተሰራን ነው ማለት ነው። ደብሩ የጀመረውን ህንጻ ቤተ ክርስቲያን ለማጠናቀቅ በአዲስ አበባ የሚገኘው ንዑስ ኮሚቴና በደብረ ሲና ያለው አብይ ኮሚቴ በጋራ እየሰሩ እንደሚገኙም ተነግሯል። ከ2010 ጀምሮ በተለያዩ ምክንያቶች የዘገየው ግንባታን ለማጠናቀቅ የመሰረት ስራው ተጠናቆ ለቀጣይ ግንባታ እንቅስቃሴ ላይ መሆናቸውም ነው የተገለጸው። ንዑስ ኮሚቴው የተቋቋመው ገና አሁን በ2017 ነው። እስካሁን የነበረው በአብይ ኮሚቴው ነው። አብይ ኮሚቴው ደግሞ ከአካባቢው ህብረተሰብ የተውጣጣ ነው። የአካባቢው ህብረተሰብ ደግሞ ያለው አቅም ውስን ነው። ስለዚህ ሰፋ ያለ ስራ ለመስራት አልተቻለም ነበረ። ስለዚህ አሁን የቤተ ክርስቲያኑ ምናልባት ከመሰረት ላይ ያሉ ስራዎች ካልሆነ በስተቀር በጣም አብዛኛው ስራ ገና ወደፊት እግዚአብሔርን ተስፋ አድርገን በሰፊው እንሰራለን ብለን የምናስበው ከዚህ ጉባኤ በኋላ ባለው ግብዓት ነው። እስካሁን ያለው ብዙም ይህን ያህል ተሰርቷል ማለት ይከብዳል። ያው ግራውንድ አለው ከግራውንዱ አሁን ግራውንዱን ጨርሰን ከግራውንዱ ያለውን ነገር ስላውን አድርገን አዋና ሆናል ነው የኢስላም ኮንክሪት ሙሊት ያለ ነው። አሁን የመሰረት ስራ ጨርሰን ወደ ኮሎን ጀምረናል እና ብዙዎቹን አግኝተናል። ማቴሪያሎች አሁን አንዳንድ ጠጠር፣ ሲሚንቶ፣ ብረቶች አንዳንድ ነገር ስለሚቀሩን የጣራ ስራዎች አሉ። እነዚህን ነገሮች የቀለም ስራ አለ ያው እነዚህ ብዙ ገንዘብ ስለሚፈልግ ኦልሞስት ከ10 ከ20 ሚሊዮን ያላነሰ ብር ያስፈልገናል። ሰው አቅሙን የቻለውም በብረት በጉልበት በሐሳብ ይሄን ብታደርጉ የሚለን ካለ ስልካችን አለ። የገቢ ማሰባሰቢያ እንትኑ ላይ ባጃችን ላይ ስላለ በዚህ አካውንት ማስገባት ይችላሉ። የደብረ ምህረት መድሃን ያለም ቤተ ክርስቲያን በ1937 ዓ ም የተመሰረተ ሲሆን በርካታ ሊቃውንትን ለቅድስት ቤተ ክርስቲያን ያፈራና በማፍራት ላይ ያለ መሆኑም ል በፈዋሽ ጸበሉም ለበርካታ ምእመናን ድህነትን እየሰጠ የሚገኝ መሆኑም ነው የተገለጸው። ብዙ ሊቃውንቶች የሚፈልቁበት ቦታ ሆኖ አደለም፣ እንደተባለው ብዙ አሉ፣ እንደተባሉ ቤተክርስቲያኖች አሉ። ይሄ ግን የደበሲና የደብረ ምህረት መድሃን ያለም ቤተ ክርስቲያን ላሉት አይደለም። ለዚያ ወረዳ ቀርቶ ለሰሜን ሸዋ ቀርቶ ሌሎቹም መጋቢ ነው። መጋቢነቱ ምንድን ነው? ያቋቋም የቅኔ፣ የዜማ፣ የቅዳሴ ሁሉም የሚፈልቅበት ያ ቦታ በመሆኑ ከዚህም አንጻር እስቲ ያለም ህዝብ ሆነ ሁሉም የወቀውና የታሪካዊ ቦታ ነው። የሚጎበኝ ቦታ ነው። በሰሜን ሸዋ ሀገር ስብከት ካሉ ታሪካውያን ስፍራዎች ታሪካውያን ቦታዎች የሊቃውንት መፍለቂያዎች አንዱ ደብረ ሲና እና አካባቢው ነው። ይህ ደብረ ሲና በመጽሐፍ ቅዱስ ላይ ባለ የእግዚአብሔር ቃል የተሰየመች የእግዚአብሔር ከተማ ናት። ጂኦግራፊ አቀማመጧም ራሱ ደብረ ሲናን እንደሚመስል የታሪክ ምሁራን ያስረዳሉ። ቦታውም ያስረዳል። እንዳልኳችሁ ያ ቦታ የነ አለቃ ተሰማ መገኛ የነ ሊቀ ካህናት ክንፈ ገብርኤል አልታየ መገኛ የነይታ አሰግደው መገኛ ድንቅ የታሪክ ስፍራ ድንቅ የሊቃውንት መፍለቂያ ቦታ አምባ ነው። ታዲያ በዚያ ደግሞ የራሱ የመድኃኔ ዓለም ቤት በብፁዕ አባታችን ፈቃድ እየተሰራ ነው ያለው። እግዚአብሔር የወደደው፣ እግዚአብሔር የመረጠው፣ እግዚአብሔር የጠራው እግዚአብሔር የፈቀደለት የእግዚአብሔር ቤት ይሰራል።